ከአንድ ሺህ አምስት መቶ ዓመት በፊት በኢትዮጵያ ልብ ውስጥ የአክሱም ሥልጣኔ ዓለምን የሚያስደምም የምህንድስና ጥበብ ገነቡ። ይህም የአክሱም ሐውልት ነው። የአክሱም ሐውልት ከአንድ ወጥ ግራናይት ድንጋይ ተቦርቡሮ ወይም ቀልጦ የተሠራ ሲሆን አንዳንዶቹ ሐውልቶች ሰላሳ ሜትር ዝመት ሲኖራቸው እያንዳንዳቸው ከአንድ ነጠላ የጥቁር ድንጋይ የተሠሩ ናቸው። የጥንት መሐንዲሶች እጅግ በጣም ብዙ በዙሪያው ያሉትን አለቶች በእጅና በመሣሪያዎች ጠርበው አስወግደዋል። እያንዳንዱን ቁርጥራጭ በጥንቃቄ በማቀድና መሰንጠቅ ወይም መውደቅን በመከላከል ተሠርተውታል። የአክሱም ሐውልት በውስጡ ብዙ በእጅ የተቀረሱ ቅርሳ ቅርሶች ያሉት ሲሆን እያንዳንዱ ቅርስ የራሱ መልእክት ያለው ነው። እያንዳንዱ ቅርስ የመስኮት ቅርስ ያላቸው ሲሆን ሚዛናዊ ወይም ሲሜትሪካል ሆነው ተሠርተዋል። ሙሉ በሙሉ በእጅ የተገኘ ትክክለኛና የላቀ የሥነ ሕንፃና የምህንድስና እውቀትን ማሳየት የቻሉ ቅርስ ናቸው። ከአንድ ሺህ አምስት መቶ ዓመታት በፊት የተቀረሱ ቢሆንም ሐውልቶቹ ግን ለብዙ መቶ ዘመናት የአየር ሁኔታንና የመሬት መንቀጥቀጥን ተቋቁመው እስካሁን አሉ። የአክሱማውያን ክህሎት፣ አርቆ አስተዋይነትና የምህንድስና ጥበብ እንደነበራቸው ይህ ከአንድ ድንጋይ የተገኘ ሐውልት ማረጋገጫ ነው።